የኢትዮጵያና ማሌዥያ ግንኙነት ከንግድ ባለፈ ትርጉም ወዳለው ትብብር ተሸጋግሯል ሲሉ ፕሬዚደንት ታዬ አጽቀ ሥላሴ ተናገሩ። ኢትዮጵያ የቀጠናው የኃይል ማዕከል ለመሆን እያደረገች ያለውን ጥረት የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም አድንቀዋል። የኢትዮጵያና ማሌዥያ ከፍተኛ የቢዝነስ ፎረም በአዲስ አበባ ተካሂዷል። አንዷለምናን ዝርዝር አለው። የኢትዮጵያና ማሌዢያ ከፍተኛ የቢዝነስ ፎረም በአዲስ አበባ የሁለቱን ሀገራት መሪዎችና የቢዝነስ ማህበረሰብ በተገኙበት ተከናውኗል። በዚህ ወቅት ንግግር ያደረጉት የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ የማሌዢያ ጠቅላይ ሚኒስትር አንዋር ኢብራሂምን ወደ አዲስ አበባ መምጣት የሁለቱ ሀገራት ግንኙነት ከንግድ ባለፈ ወደ ሕዝብ ለሕዝብ ትብብር ከፍ እንደሚያደርገው ተናግረዋል። ሁለቱ ሀገራትም ሃይማኖታዊ ተመሳስሎች ያለው ስነልቦና እንዳላቸው ገልጸዋል። በ only as የጀመረው የሁለቱ ሀገራት ግንኙነትም ዛሬ በበለጠና ትርጉም ሊሰጥ ወደሚችል ምራፍ ተሸጋግሯል። ከንግድ ያለፈ ህዝብ ለህዝብ ትስስር ማድረግ የሚያስችል ገጽታን ይዟል። ከማሊዥያ ጋር ያለው የንግድ ግንኙነት ትልቅ ነው። ባለፈው ዓመት በምግብ ዘይት ብቻ 18 ቢሊዮን ዶላር ዋጋ ያለው ምርት ኢትዮጵያ ከማሊዥያ ያስገብታለች። ኢትዮጵያ ፖሊሲዋን በማሻሻል ዲጂታላይዜሽንን በማሳደግ የፋይናንስ ዝውውርን በዲጂታል እንዲሆን በማድረግ የግብርና ዘርፉን ከጥገኝነት በማላቀቅና የፖሊሲ ማሻሻያዎች አድርጋ አመቺ የኢንቨስትመንት ስነ ምህዳር ፈጥራለች። ስለዚህ ማሌዥያውያን በኢትዮጵያ እንዲሰማሩ ጥሪ ያቀርባለሁ። በኢትዮጵያ ይፋዊ የስራ ጉብኝት እያደረጉ ያሉት የማሌዢያው ጠቅላይ ሚኒስትር አንዋር ኢብራሂም በኢትዮ ማሌዢያ ከፍተኛ የቢዝነስ ፎረም ላይ ተሳትፈዋል። በፎረሙ ላይ ባደረጉት ንግግርም የሁለቱ ሀገራት ግንኙነት ጠንካራ መሆኑን ጠቅሰዋል። የሀበሻ ምድርም ሰብዓዊነት ያለበት ምቾት የሚሰጥ ነው ሲሉ ስለ ኢትዮጵያ ያላቸውን ቅርበት ገልጸዋል። ማሌዥያ ኢትዮጵያን የምትገነዘባት ለሰላምና ሰብአዊነት ቅድሚያ የምትሰጥ ሀገር አድርጋ ነው። ያኔ ነቢዩ መሐመድ የቁረሽ ቤተሰብን ወደ ኢትዮጵያ ሲልኩ ሀገሩ ፍትህ፣ ሰላም ያለበት በመሆኑ ነው። እሱን ከንጉሥ ነጃሽ ተምረናል። ኢትዮጵያ ስንመጣ የሀበሻ ሀገር ስለሆነ ሰላም የሚሰማ ለዚህ ነው። የፍትህ ሀገር ነው። ማሌዥያ በዓለም በፍጥነት እያደገ ያለ ኢኮኖሚ ያላት ሀገር ናት። ኢትዮጵያ ደግሞ በአፍሪካ። ስለዚህ አብረን እንድንሰራ የሚያግዙ ብዙ ምክንያቶች አሉ። ኢትዮጵያ በከተማ ማዘመን፣ በኃይል ግንባታ፣ በመሰረተ ልማት እየሰራች ያለችው ስራ በጣም የሚበረታታ ነው። ብዙ የሚታዩ ለውጦች አሉ። ማሌዥያውያን ባለሀብቶችም በሰሚኮንዳክተር፣ በአይሲቲ፣ በዲጂታል፣ በማኒፋክቸሪንግ፣ በምግብ ነክ ዘርፎች እንደሚሳተፉ ማረጋገጥ ወዳለ ኢትዮጵያ ባለፈው የፈረንጆቹ ዓመት ብቻ አራት ቢሊዮን የውጭ ቀጥታ ኢንቨስትመንት መሳብ የቻለ ሁኔታ መፍጠሯን የተናገሩት ደግሞ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ናቸው። ሚኒስትሩ ለዘርፉ የሰጠችው ትኩረት ትልቅ መሆኑንም አብራርተዋል። ዲሊጀንትሊ ቢልዲንግ ኢትዮጵያ ለውጭ ቀጥታ ኢንቨስትመንት አመችናት ስንል እንዲሁ አይደለም። ስነ ምህዳሩን ስለፈጠርን ነው። የፖሊሲ ማሻሻያዎች አድርገናል። ማበረታቻዎችም አሉት። ኢትዮጵያ የአፍሪካ ነፃ ንግድ ቀጠና ትግበራ ላይ በመሆኗ እዚህ የሚያለማ ሰው ሁሉም አፍሪካ ማግኘት ይችላል። ውስጥም የደረቆ ደብን በማብዛት የትራንስፖርትና የሎጂስቲክስ የተቀላጠፈ አገልግሎት መስጠት የሚያስችል አሰራርን እየተከተልን ነው። ተሳታፊዎችም ይህ ፎረም ለነግድን የንግድ ግንኙነት የተሻለ ሁኔታ እንደሚፈጥር ተናግረዋል። የስደተኛ ሰራተኞችን ጤናና ደህንነት መጠበቅ የሚያስችል ፕሮጀክት ይፋ ተደረገ። ፕሮጀክቱ በስደት ላይ ያሉ ዜጎች የሚያጋጥማቸውን የጤና እክሎች በሞባይል መተግበሪያ መፍትሄ የሚያገኙበትም ነው ተብሏል። ሰለሞን አሰፌ ዝርዝሩን ይዟል። ስደት በዜጎች ሕይወት ላይና በሀገር ገጽታ ላይ የሚያስከትለው አሉታዊ ተጽዕኖ ከባድ እየሆነ መጥቷል። በተለይም ዜጎች በስደት ሕይወታቸው በሚያጋጥሟቸው የጤና እክሎች ምክንያት ለበርካታ የአካልና የሥነ ልቦና ችግር እየተጋለጡ ይገኛሉ። የአዲስ አበባ ዩኒቨርሲቲ ከተባባሪ አካላት ጋር በመሆን ችግሩን መቅረፍ የሚያስችል የኢኖቬት ፕሮጀክት ማስጀመሪያ መርሃ ግብር ይፋ አድርጓል። በአዲስ አበባ ዩኒቨርሲቲ የኢኖቬት ፕሮጀክት ዋና ኃላፊ ዶክተር ካሳሁን አብታሙ እንዳሉት ይፋ የተደረገው ፕሮጀክት ስደተኞች በስደት ጉዟቸው ውስጥ በዲጂታል የሞባይል መተግበሪያ ባሉበት አካባቢ ሆነው ለማዕከል የጤና ባለሙያዎች ችግሮቻቸውን የሚገልጹበት እንዲሁም መፍትሄ የሚያገኙበት መሆኑን አመላክተዋል። ከዚህ ገና ሲሄዱ ጀምሮ ተጨማሪ ትሬኒንግ መስጠት፣ የሞባይል አፕ መረጃ የሚያገኙበት ማዘጋጀት፣ እዛ ከሄዱ በኋላ ደግሞ እርስ በራሳቸው የተሻለ ነገር ያላቸው ልጆች ሌሎቹን እንዲያግዙ ማድረግ፣ እርስ በራሳቸው እንዲተጋገዙ ማድረግ፣ የሆነ ችግር ሲደርስባቸው ደግሞ ወደዚህ የምናዘጋጀው የኤክስፐርት ቡድን አለ። ወደዚህ በተለያየ ቴክኖሎጂ በመጠቀም ወደዚህ እገዛ የ ካውንስሊንግ እና የጤና አገልግሎት የሚያገኙበትን መንገድ አዘጋጅተናል። ፕሮጀክቱ በስደተኞች የስነ አምሮ እና ስነተዋልዶ ጤና ላይ የሚኖረው አበርክቶ ከፍተኛ መሆኑን የተናገሩት ደግሞ በቅዱስ ጳውሎስ ሆስፒታል የሚሊኒየም ሕክምና ኮሌጅ የኢኖቬት ፕሮጀክት ዋና ኃላፊ ዶክተር ሳምራይ ሰለሞን ናቸው። ከመነሻቸው ጀምሮ የሚደርስባቸው የተለያየ የስነ ልቦና ጥቃት ሊሆን ይችላል። አካላዊ ጥቃት ወይም ደግሞ የስነ ተዋልዶ ላይ የሚደርስባቸው ጥቃት ይኖራል። ጥቃት ሲደርስባቸው፣ በተለይ ደግሞ ለተላላፊ በሽታ በጣም የተጋለጡ ናቸው። ላልተፈለገ እርግዝና በጣም የተጋለጡ ናቸው። እድሜያቸውን በአብዛኛው ስናየው ከ18 እስከ 24 ያሉ ናቸው። እንደውም ይሄ ሌጋል እንግዲህ መሄድ የሚችሉት 18 ስለተባለ ነው እንጂ ኢሌጋል ሲሆን ደግሞ ከ18 ዓመት በታች የሆኑ ናቸው። በዛ ጊዜ ደግሞ ከስነ ተዋልዶ ላይ ያለው ጤና በጣም የከፋ ይሆናል ማለት ነው። ስለዚህ እዛ ላይ እነዚህ ኤራዎች ላይ ስነ ተዋልዶ ስንል እነዚህ ላይ ትኩረት አድርገን እንሰራለን። የስራና ክህሎት ሚኒስቴር ሚኒስትር ዴታ ዳንኤል ተሬሳ በበኩላቸው እንደ ሀገር ያለው የስደት መጠን መጨመሩን ገልጸው ይፋ የተደረገው ፕሮጀክት የዜጎችን ደህንነት ለመጠበቅ የሚያስችል እጅግ መልካም ጅማሮ ነው ብለዋል። በቤት ውስጥ ስራ ላይ የተሰማሩ ዜጎቻችን በተለያዩ ምክንያቶች ለአደጋና ለችግር የተጋለጡ መሆናቸው በአደባባይ እውነት ነው ከሚገጥማቸው ችግሮች መካከል የጤና ጉዳይ በተለይም አእምሯዊ፣ አካላዊ ጥቃት፣ የፆታዊና የስነ ተዋልዶ ፈተናዎች የተለየ ምርምር ትኩረትና ዘላቂ መፍትሄ የሚፈልጉ መሆናቸው ከሚደርሱ መረጃዎች እንዲሁም በተለያዩ አጋጣሚዎች የምናደርጋቸው የመዳረሻ ሀገራት የመዝግ ጉብኝት ጭምር መረዳት ይቻል ነው ጉዳይ ነው። ይህን ውስብስብ ችግር ለመቅረፍ በጥናትና በማስረጃ ላይ የተመሰረተ ኢንተርቬንሽን አስፈላጊ በመሆኑ አዲስ አበባ ዩኒቨርሲቲ ከልዩ ልዩ የልማት አጋሮች ባለድርሻ አካላት ጋር በመሆን ከስራና ክህሎት ሚኒስቴር ጋር በመቀናጀት የሁለቱም ተቋማት ጠንካራ የትብብር ፍላጎት የሚያሳይ ነው። ፕሮጀክቱ የስደት ተመላሾችን መልሶ የማቋቋምና የተሻለ የጤና አገልግሎት እንዲያገኙ የሚያስችል መሆኑም በመርሃ ግብሩ ላይ ተገልጿል። ለስራ ፈጠራ ምቹ በሆኑና በስራ ዕድል ሰልጣኞችን ተጠቃሚ በሚያደርጉ ዘርፎች በመደበኛና በማታ መርሃ ግብሮች ስልጠናዎችን እየሰጠ መሆኑን የደብረ ብርሃን ፖሊቴክኒክ ኮሌጅ አስታወቀ። ዓለም አቀፉ የስራ ፈጠራ ሳምንት በደብረ ብርሃን ፖሊቴክኒክ ኮሌጅ ተከብሯል። ደጀኔ በቀለ ዝርዝር አለው። በዓለም ላይ እንግዲህ የስራ ፈጠራ ሀሳብ ይዘው የተነሱ ሰዎች በተለያዩ ዘርፎች ትልቅ ስራዎችን ሰርተው በምጣኔ ሀብቱም ዘርፍ ተጠቃሚ ሆነዋል። በዓለም አቀፍ ደረጃም ኢኮኖሚውን እስከ ማንቀሳቀስ ደርሰዋል። ተቋማትም በተለይ በኢትዮጵያ የተሻለ የስራ ፈጠራ ባህል እንዲዳብር እየሰሩ ነው የሚገኙት። የደብረ ብርሃን ፖሊቴክኒክ ኮሌጅም በተለያዩ መርሃ ግብሮች ጭምር እንደዚሁም በአጫጭር ስልጠናዎችም ማህበረሰቡን በማሰልጠን የስራ እድል ፈጠራ ባህል ይበልጥ ከፍ እንዲል እያደረገ ነው የሚገኘው የስራ ፈጠራ ክህሎቱ እንዲኖር ለፈጠሩት ደግሞ እንዴት ቢዝነሳቸውን ማሳደግ እንዳለባቸው፣ እንዴት ሌሎችን ቀጥረው ወደ ተሻለ ደረጃ መድረስ እንዳለባቸው፣ አምርተው መሄድ እንዳለባቸው ክህሎቱን እናስጨብጣለን፣ ለኢንተርፕራይዞችም ጭምር ማለት ነው። ስለዚህ ለመደበኛ አሰልጣኝ፣ ለኢንተርፕራይዝ፣ ለአጫጭር ስልጠና፣ ስራ አዲስ ለሚፈጥሩ ጭምር ይህንን ክህሎት እናሰርጻለን ባሉን መምህራኖች ማለት ነው። ተማሪዎችም በተለይ ቴክኖሎጂውን በአግባቡ በመጠቀም በስራ ድል ፈጠራ ውጤታማ ለማድረግ እየሞከሩ እንደሆነ ነው የነገሩን። በተለይ ደግሞ የበይነ መረብ አማራጮችን ተጠቅሞ የግብርናና የኢንዱስትሪ ምርቶችን ለገበያ በማቅረብ ጭምር የተሻለ የምጣኔ ሀብት ተጠቃሚ ለመሆን እየሰሩ እንደሆነም ጭምር ነግረውናል። ፈጠርነው ዌብሳይት ላይ ንግዶች እንትን ማለት ነው አንድ ዌብሳይት ክሬ ያለው አሁን ላይ የሚሰሩ ያሉ ድርጅቶች አሉ ወእኛን ዌብሳይት ተከራይተው እንደ ኪራይ ወስደውት ምርታቸውን በዛ ላይ ኦንላይን ደሪቨሪ ና ሽያጭ እንዲያደርጉበት ና እኛ ደግሞ ከማህበረሰቡ አትክልት ፍራፍሬዎችን ሙር እነሱ ላይ ትኩረት አድርገን ለመሸጥ ነው። ቀጥታ ከገበሬው አንጥተን በቅናሽ ና ተመጣጣኝ የሆነ ዋጋ አድርገን ለመሸጥ አስበን ይመጣል። የራሳቸውን የፈጠራ ሀሳብ ይዘው ወደ ተግባር የገቡ የማህበረሰብ ክፍሎች ውጤታማ ሲሆኑ አይተናል፣ ሰምተናል፣ አለበለዚያም ደግሞ በተለያዩ አጋጣሚዎች ይነገራል። ከነዚህ መካከል ወጣት አዲስ ተክለስላሴ በደብረ ብርሃን ከተማ አስተዳደር በ2011 ዓመተ ምህረት ጀምሮ ነው በእንጨት ስራ ዘርፍ የተሰማራው። አሁን ላይ እንግዲህ ከሱ ምጣኔ ሀብታዊ ተጠቃሚነት ባለፈ ደግሞ ለብዙዎች የስራ እድል መፍጠር እንደቻለ ነው የነገረን። ይህ ስራ ደግሞ ይበልጥ ወደፊት አዳጊ እንደሚሆንም ጭምር ነግሮናል። አሁን ጊዜው በጣም እየፈጠነ ነው። አሁን መንግስት ኢምፖርትድ የሆኑ ነገሮችን እያስቆመልን ነው ያለው። የሀገር ውስጥ ምርቶች ላይ በጣም እየደገፈ ነው ያለው። እሱን ደግሞ እኛ ለመጠቀም በፋብሪካ ደረጃ ለመስራት ነው አሁን ሀሳባችን። የመስሪያ ቦታ ሼድ አለን። ያን ደግሞ በሰፊው በፋብሪካ ደረጃ አመቻችተን የምናሳይበትን ዲስፕሌይ ቦታ አመቻችተን ለመስራት ነው እቅዳችን። በኮሌጁ ቀጣይነት ያለው የስራ ፈጠራ ወይንም ደግሞ የሲድ ፕሮጀክት አስተባባሪዋ ላምሮት ኃይለ ሚካኤል እንዳሉት በተለይ ኮሌጁ ከሌሎች ተቋማት ጋር በመተባበር በተለያዩ ዘርፎች የስራ ድል ፈጠራ ላይ ትኩረቱን እያደረገ ነው የሚገኘው በአለም አቀፉ የስራ ፈጠራ ሳምንት ብቻ ለአንድ ሺህ አንድ መቶ የማህበረሰብ ክፍሎች የስራ ፈጠራ ንድፈ ሀሳብ ስልጠና የመስጠት እንደዚሁም ደግሞ ወደ ስራ እድል ፈጠራ ለማስገባት እየተንቀሳቀሰ እንደሆነ ነው የነገሩን። ሁለት አይነት ነው የምንሰራው። አንደኛው ኢንተርፕነር ስልጠና እንሰጣቸዋለን። እንዴት ነው ቢዝነስ መጀመር የሚችሉት ወደ ስራ መግባት የሚችሉት የሚለውን ስልጠና ከወሰዱ በኋላ ዝንባሌያቸውን አይተን በየፊልዱ ስልጠና እንሰጣቸዋለን። አንደኛው ከፋብሪካዎች ጋር በመነጋገር ወደ ፋብሪካዎች በቅጥር እንዲገቡ እናደርጋቸዋለን። በቂም ነው ብለን አይታሰብም። ምክንያቱም ሰፊ የሰው ቁጥር ነው መንገድ ላይ የምታየው ስራ ፈላጊዎች፣ የቀን ስራ ፈላጊዎች። እነሱ የራሳቸውን ስራ ፈጥረው ቢሰሩ ጥሩ አስተዋጽኦ ይኖረዋል፣ ኢኮኖሚውም ለሀገራችንም ማለት ነው። ኮሌጁ የስራ እድል ፈጠራን ለማበረታታት የተለያዩ ስራዎችን እየሰራ ነው የሚገኘው። ዛሬ ደግሞ በደብረ ብርሃን ከተማ አስተዳደር በሚገኘው የኮሌጁ ግቢ ውስጥ የተለያዩ የማህበረሰብ ክፍሎችን በማሳተፍ ዓለም አቀፉን የስራ ፈጣሪዎች ሳምንት አክብሯል። የቁማር ሶስት ተማሪዎችን ለስነ ልቦናዊ ጫና፣ ለጤና መታወክና ማህበራዊ ችግሮች እየዳረገ እንደሚገኝ የደብረ ብርሃን ዩኒቨርሲቲ ተማሪዎች ተናገሩ። የጓደኛ ግፊትና የማህበራዊ ሚዲያ ተጽዕኖ የዩኒቨርሲቲ ተማሪዎችን ወደ ቁማር ሶስት እንዲገቡ ያደርጋል ያሉት ደግሞ የዩኒቨርሲቲው የስነ ልቦና መምህር ቃል ኪዳን ደስታ ናቸው። ቁማር የሚጫወቱ ተማሪዎች ከገቡበት ችግር እንዲወጡ የሚያስችል ስራ ዩኒቨርሲቲው እየሰራ እንደሚገኝም ገልጸዋል። ወንዲ ፍራዘውዲ ያነጋግሯቸዋል። ሰላም፣ እንተዋወቅ እሺ። ዮናስ ይባላለሁ። ዮናስ፣ እንዴት ናት? እግዚአብሔር ይመስገን። እንተዋወቅ እሺ። ቃል ኪዳን ቃል ይይ እንዴት ነሽ? ቁማር አጋጣሚው ተማሪዎች ወደዚህ ሊገቡበት የሚችለው ጉዳይ ምንድን ነው? ሊመስላችሁ የሚችለው ትዝብታችሁስ እንዴት ነው? አንድ ተማሪናን ካፌ ሲሆን እስከ 3000 ብር ያገኛል። አሁን ላይ ማለት ነው ነውና፣ ያቺ ብር እንግዲህ ለወራ አብቃቅቶ ሊመገብባት የሚገባ ብር ነች ከፋሚሊ ጋር አጨማምሮ ማለት ነው። ግን እንደዚህ አይነት ነገር ውስጥ ስትገባ ምንድነው የምታደርገው? አይደለም ያንተን ያችን የኮስት ሼሪንግ ብር ይቅርና ከጓደኞችህ አብድረኝ ስጠኝ በማለት ያን ቤቲንግ እንትን ትላለህ። ና እንደዚህ አይነት ነገሮች አሉ። ለማጥናት እንኳን ገብተን አዳር ገብተን በጣም ብዙ ሺህ ብሮችን ተብሎ የተወጣበት ጊዜ ነበር። ቃችን ቃይ አሁን አሁን ተበልቻሉ። ቆይ እመልሰዋለሁ እንደርቤ ምናምን ነገር፣ ከዛ እጥፍ ሲያደርገው እጥፍ ሲያደርገው አይነት ነገር መጨረሻ ላይ ጠዋት ስንወጣ በጣም ድብርት ውስጥ ነበር። ቀን ሙሉ ክላስ አልገባም ነበረ። በጣም የሚያስጠላ ሙሉ ከነበረው ጓደኞች ጋር እንኳን በጣም አልተቀላቀለም። ይሄ ራሱ በጣም ትልቅ ኢንፍሉዌንስ አለው። ከራሳችን ጋር እንንጣላና ሰልፍ ኮንፊደንስ ራሱ በጣም የመንጠቃቅም ያለው ነው። በጣም እናመሰግናለን። እንዴት ነህ? እንኳን ደህና መጣ። ሰላም ነህ ወይ? እንዴት ነህ? እግዚአብሔር ይመስገን። እንደምን አለ አለን? እግዚአብሔር ይመስገን። ቃል ኪዳን ደስታ አባላለሁ በደበባ ዩኒቨርስቲ የተማሪዎቹ የስብና ግንባታ ምክትል ዲን እንዲሁም ደግሞ የስነ ልቦና ባለሙያ፣ በጣም የሚያመሰግነው። ቁማር ሱስ የሚባለው አሁን ላይ በተለያየ አጋጣሚ በዩኒቨርስቲም ደረጃ ሊሆን ይችላል፣ ከዛ ውጭም ሊሆን ይችላል ና ትልቅ ተጽዕኖ እየፈጠረው ና በትምህርት አቀባበሩ ላይ ምን አይነት ተጽዕኖ ሊያሳድር ይችላል? ቁማር ከጀመሩ በኋላ ወጣትነት ነውና የአቻ ግፊት ምን ላቸው የሆነውን ሰው ለመምሰል የምናረገው ጥረት ይሆናል። እነሱን በማየት በጓደኝነት ምክንያት ይገባሉ። እንግዲህ እያየን በኔ ደሞ አሁን ላይ የሶሻል ሚዲያው በተለይ የማህበራዊ ድረገጾች አብዛኛውን ነገር ስለ ቁማር ነው ፕሮሞት ያደርጋሉ። አንድ የምናወራው አወራው የኒሮ ኬሚካል ወይ ኒሮ ትራንስሚተር ምን ነው ዶፓሚን ምን ነው አለ ነው ማለት ነውና ያ ዶፓሚን በተለይ ይሄ ሽልማት ስኬት ላይ ደስተኛነት ስሜት ላይ የሚመነጭ ሆርሞን ነው። ሶ ይሄ ሆርሞን በተደጋጋሚ ቁማር ላይ ስንሳተፍ ስለሚመነጭ ምን ያደረገዋል? አእምራችን አዳዳዳብት ያደረገውና ሁሌ ጓጉተን ልክ የመጀመሪያውን ውድድር ስናሸንፍ ሁለተኛው ላይም ማሸነፍ እንድንችል ሉዝ እያደረግን እንኳን እየተሸነፍን እንኳ እንድናሸንፍ ሆርሞኑ ሪሊዝ ስለሚደረግ በዛ መሰረት ሁሌ ጥገኛ ና ሱሰኛ ሆነ እንድንቆይ ያደርገናል። ማለት ሰው አእምሯችንም ሰውነታችንም ይለምደዋል ያንን ጉጉት። ጆ በደብረ ብርሃን ዩኒቨርሲቲ በዚሁ ተማሪዎችን ሁሌ ወደ እናንተ ተቋሚ መምጣት የስነልቦናን ምክር ፈልገው በመምጣት ረገድ አሉ ወይ? ከዛ ውጭስ እንዴት ነው የምታስተናግዷቸው? ምን እየተሰራ ነው እንደ ዩኒቨርሲቲ ተማሪዎቹ አማራጭ ስለሌላቸው ነው አንዳንዶቹ የሚወጡት። ግቢ ላይ ለእነሱ የሚመች ሁኔታ ብንፈጥርላቸው ውጭ ላይ መውጣት እድላቸውን እንቀንሳለን ና አሁን በዋነኝነት እየሰራን ያለ ነው ክበባትን ማደራጀት ነው ነገር ግን ግቢ ላይ ብቻ የሚቆም መሆን የለበትም። የሁላችንም ኃላፊነት ነው ሶሻል ሚዲያ አድቨርት የሚደረጉትን ነገሮች ህጋዊ በሆነ እርምጃዎች እንዲወሰዱ ማድረግ ና ተማሪዎቻችንን ማገዝ የተሻለ መጠን ደግሞ ወደ እኛ ቀርበው ስለ ንቦና ምክር ማግኘት የሚችሉበትን ሁኔታ ማመቻቸት ትልቁን ልንገታበት የምንችለው ትልቁ መንገድ ይመስለኛል። እጅግ አድርገን እናመሰግናለን። እናመሰግናለን ተመልካቾቻችን፣ ዜናዎቻችን እንደቀጠሉ ናቸው። በትንታኔ የምንመለከተውን ጉዳይ እናስከትላለን። ኢትዮጵያ ይህንን ዓመት ጨምሮ በሚቀጥሉት ሁለት ዓመታት 360 ዓለም አቀፍ ኮንፈረንሶችን ታስተናግዳለች። ሀገሪቱ ከዘርፉ ተጠቃሚ እንድትሆን እንደ መንግስት ከፍተኛ ትኩረት ተሰጥቶ እየተሰራ እንደሆነ የቱሪዝም ሚኒስቴር ገልጿል። ዘጋቢያችን አንዷ አለምናን በቱሪዝም ሚኒስቴር የኮንቬንሽን ቢሮ የቀድሞ መሪ ስራ አስፈጻሚ አቶ ጌትነት ይግዛው ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። ቱሪስቶች እንደፈለጉና በፈለጉበት ጊዜ የሚንቀሳቀሱባቸው ውብና ማራኪ ገጽታዎች አንድን ከተማ በቱሪስትምና በቱሪዝም ከፍ እንዲሉ ከሚያደርጓቸው መስፈርቶች መካከል ናቸው። ባለፉት ስድስት ወራት ብቻ አዲስ አበባ በርካታ ቱሪስቶች እንድታስተናገድ ካረጓት መካከል በቀን ብቻ ሳይሆን በማታም ለሚጎበኟት ምቹ መሆኗ ነው። ይህ የአፍሪካ ሁለተኛው ክላሜት ሳሚት 25000 ተሳታፊ ነው የነበረው። በ2017 በጀት ዓመት የአፍሪካ ህብረት ጉባኤ 13000 ተሳታፊ ነው የነበረው። ስለዚህ ይሄ ተሳታፊ ከተማ ብቻ የሚቀመጥ ነው ገጠሩ የቆይታ ጊዜውን እንዲያራዝም በማድረግ ትልቅ አስተዋጽኦ አለው። ከምንም ነገር በላይ ቅድም እንዳልኩ ሰው የቢዝነስ ትራቨለር ከቀኑ 10 ሰዓት ላይ ጃግ ማድረግ የሚፈልግ ከሆነ ወይም ሶምሶማ መሮጥ የሚፈልግ ከሆነ የሚሮጥበት መንገድ ያስፈልጋል። ብስክሌት የሚነዳ ከሆነ የብስክሌት መንገድ ያስፈልገዋል። ከተማ ላይ ቁጭ ብሎ ወይም ሲቲ ፓርክ ላይ ቁጭ ብሎ ቤተሰቦችን ኮሚኒኬት የሚያደርግ አካባቢውን የሚያይ ወይ መጽሐፍ ማን በሚፈልግ ከሆነ ሲቲ ፓርኮች ያስፈልጋሉ። ፈረንሳይ፣ ጣሊያንና ስፔን የዓለማችን ከፍተኛ የቱሪዝም ኮንፈረንስ መዳረሻዎች ናቸው። እነዚህ ሀገራት በዋናነት የኮንፈረንስ ቱሪዝም መዳረሻ እንዲሆኑ ካስቻሏቸው ምክንያቶች መካከል ደግሞ ምቹ የመሰረተ ልማትና የስብሰባ ማዕከላት መኖር ታሪካዊና ባህላዊ የሀገራትና የባህል ክዋኔዎች ማደግ እንዲሁም ደግሞ መገናኛ ዘዴዎች መኖር ነው። ኢትዮጵያ ደግሞ እንደ ኢትዮጵያ አየር መንገድ ያሉ ትልልቅና ግዙፍ የመገናኛ ዘዴዎች እንደዚህ አድዋ ሙዚየምና አዲስ ዓለም አቀፍ ኮንቬንሽን ማዕከል ያሉና ሌሎችም ከተማዋን ምቹ የሚያደርጉ ሁኔታዎችን ፈጥራ በርካታ ባህልና ቅርሶች መዳረሻ ያሏት ሀገር ሆና ወደፊትም እነዚህ ሁነቶች በዓለም አቀፍ ደረጃ የኮንፈረንስ ቱሪዝም ተመራጭነቷን እንደሚያሳድግላት ይጠበቃል የኮንፈረንስ ቱሪዝም ጠቀሜታው እጅግ በጣም ሰፊ ነው ብዬ አስባለሁ በዚህ ምክንያት የጠቅላይ ሚኒስትሩ ቢሮ 2025 እስከ 2027 360 የሚሆኑ ዓለም አቀፍ ጉባኤዎች ለእያንዳንዳቸው ስቴት ፓርቲዎች ወይም ሚኒስቴር መሥሪያ ቤቶች ተሰጠው እንደ ጆከር የቱሪዝም ሚኒስቴር ቴክኒካል ኮሚቴም ስትሪንግ ኮሚቴም ሆኖ እየተሰሩ ነው። እስካሁን የተሰሩት እነሱ ናቸው። በ2016 የበጀት ዓመት 19 ዓለም አቀፍ ጉባኤ ነበር አዲስ አበባ ላይ። አሁን በዘንድሮ 2017 ባለፈው ማለት ነው። ኦልሞስ ወደ 153 የሚሆኑ ዓለም አቀፍ ጉባኤዎች ተካሂደዋል። ነገ መሸከም ከማንችለ ደረጃ ላይ ይደርሳል። ስለዚህ ቅድመ ዝግጁነቱ ያስፈልጋል ማለት ነው ኢትዮጵያ አዳዲስና ዘመናዊ የከተማ ገጽታን ፈጥራለች። እንደነዚህ አይነት ግዙፍ የስብሰባና የኤግዚቢሽን ማዕከላትንም ገንብታለች። አፍሪካ ሕብረትን ጨምሮ የአፍሪካ የአየር ንብረት ጉባኤዎችን አስተናግዳለች። እነዚህና ሌሎች ልምዶች ተዳምረው የዓለም አቀፉን የአየር ንብረት ጉባኤ ኢትዮጵያ እንድታስተናግድ ተመርጣለች። እነዚህ ሁሉ ድምር ውጤቶች ታዲያ ለሀገር አዲስ አይነት የገቢ ምንጮችን ማምጣት ነው። ከሌዥየር ቱሪዝም ወጠ የከተማ ቱሪዝም ነው የቢዝነስ ቱሪዝም ከተማን እንደገና ማከተም ማዘመን ያስፈልጋል አሁን የምታያቸው የኮሪደር ልማቶች ያን መሰረት ያደረጉ ናቸው ላለፉት 60 ዓመታት መዳረሻ ሆኖ ያገለገሉ በዓለም አቀፍ ቅርስነት የተመዘገቡ ሀብቶች ነው ያሉን አክሱም ጎንደር ላሊበላ ጢያ፣ ሀረር የመሳሰሉት እነዚህ ሀብቶች በሌዥር ቱሪዝም እሳቤ ስላሉ የቱሪስቱን የቆይታ ጊዜ የሚያራዝሙ እንጂ ኒውክለሱ የቱሪዝም ፕሮዳክቱ ቢዝነስ ቱሪዝም ከሆነ እርባል ላይ የሚያስፈልጉ ሜጀር የሆኑ ሰርቪሶችና ሳፕሊመንተሪ ሰርቪሶች ያስፈልጋሉ። ኢትዮጵያ ያላትን የባህል ሀብት ተጠቅማ አዳዲስ የውበት ገጾቿን ገልጣ ወደፊት የተሻለ ኢኮኖሚ ግንባቷን አጠናክራ ትቀጥላለች። በመጨረሻም አጫጭር ጉዳዮች ወደ እናንተ ይደርሳሉ። መሰረት መቅጫ ታቀርባቸዋለች። የእንስሳት ዝርያዎችን በማዳቀል ውጤታማ ስራ እየተከናወነ መሆኑን የግብርና ሚኒስትር ዴታ ዶክተር ፍቅሩ ረጋሳ ገለጹ። በ2018 በጀት ዓመት የመጀመሪያ ሶስት ወራት 1.2 ሚሊዮን ላሞችን ለማዳቀል እቅድ ተይዞ 1.1 ሚሊየን ማሳካት መቻሉን ገልጸዋል። በተለይም በፈሳሽ ናይትሮጅን አማካኝነት የወተትና ስጋ ምርታማነት ማሳደግ የሚችል የተሻሻሉ ዝርያዎች እየተዳቀሉ መሆኑን ተናግረዋል። በኢትዮጵያ ከአራት ዓመት በፊት በአመት 500 እንስሳት ይዳቀሉ እንደነበር አስታውሰው በዚህ ዓመት 5 ሚሊዮን የተሻሻለ ዝርያ ያላቸው ላሞችን ለማዳቀል ታቀዱን ገልጸዋል። መረጃው የግብርና ሚኒስቴር ነው። በመንግስት ይፋ የተደረጉት ግዙፍ ሀገራዊ ልማት ፕሮጀክቶች የኢትዮጵያን ሁሉን አቀፍ እድገት ለማፋጠን ጉልህ ሚና አላቸው ሲሉ አስተያየታቸውን የሰጡ የተፎካካሪ ፖለቲካ ፓርቲ አመራሮች ገለጹ። በጠቅላይ ሚኒስትር አብይ አህመድ በጉባኤ ያበሰሯቸውን የ30 ቢሊዮን ዶላር ግዙፍ ሀገራዊ ልማት ፕሮጀክቶች ከመሰረተ ልማት ግንባታ በላይ የኢትዮጵያን ብልጽግና የሚያረጋግጡ ናቸው ብለዋል። በመንግስት የተያዙት ትላልቅ ፕሮጀክቶችም የኢትዮጵያን የማድረግ አቅም የሚያሳድጉ በመሆናቸው እንደ ፓርቲ እንደግፋለን ማለታቸውን የዘገበው ኢዜአ ነው። በምስራቅ ጎጃም ዞን በበጀት ዓመቱ አራት ወራት ከ16 ሚሊዮን ኪሎግራም በላይ የማር ምርት ማምረት መቻሉን የዞኑ እንስሳትና ሀብት መምሪያ ገለጸ። የዞኑ እንስሳትና ዓሳ ሀብት መምሪያ የንብና ማር ልማት ባለሙያ አቶ ስማቸው ዳምጤ እንደገለጹት በተያያዘው በጀት ዓመት ከ21 ሚሊዮን ኪሎ ግራም በላይ የማር ምርት ለማምረት ታቅዶ እስካሁን ከ16 ሚሊዮን ኪሎ ግራም በላይ ማምረት መቻሉን ገልጸዋል። በዘርፉ ልማት አሁን ላይ ከ11 ሺህ በላይ አርሶ አደሮች በተደራጀ መልኩ እየሰሩ መሆኑን አንስተው በዚህም ተጠቃሚ መሆናቸውን ተናግረዋል። ዘገባው የዞኑ እንስሳትና ዓሳ ሀብት መምሪያ ነው። ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው፣ የዕለቱ ዜናችን እዚህ ላይ አብቅቷል። ስለ አብሮነታችሁ እናመሰግናለን። ሰላም።